እኛም እዚህ ጋር ስንናገር ሰዎች የሆነ ጴንጤ እንዲሆኑ እንዳይሆኑ አይደለም፣ ከክርስቶስ ጋር እንዲሆኑ ዘንድ ነው። በቃ አለቀ። ይሄ ነው ጎሉ። የትኛውም ካምፕ አይደለም፣ የትኛውም አይደለም። የሞተልን ከሙታን የትኛውም ጳጳስና ቄስ አልሞተም። የትኛውም ፓስተር ለእኔ አይሞትልኝም፣ ለአንተም አይሞትልም። ለእኔና ለአንተ በመስቀል ላይ ዋጋ የከፈለ የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻ ነው። ከእርሱ ጋር ኅብረት ሲኖረን ብርሃን ይኖረናል። ዮሐንስ ወንጌል ምዕራፍ አንድ ላይ በጣም የሚገርም ቃል አለ። ብዙዎች እንደሚረዱት አድርገው ያስባሉ። ነገር ግን በጣም የሚገርም ቃል እንደዚህ ይላል ለኔ አንድ የሱላም በብልሳ ተጣብዬ ነው ወንድም አለ ዮሐንስ ወንጌል ምዕራፍ አንድ ላይ ከዘጠኝ ጀምሮ በጣም ደስ የሚል ቃል አለ። እንደዚህ ይላል ለሰው ሁሉ የሚያበራ እውነተኛው ብርሃን በዓለምም ነበረ። አለምም በርሱ ሆነ አለምም አላወቀው ወደ እርሱ ወደ ሆኖ መጣ የገዛ ወገኖቹ አልተቀበሉት ይላል ማንን ለሰው ሁሉ የሚያብራ እውነተኛው ብርሃን ወደ ዓለም ይመጣ ነበር ይላል ወጣ ብለህ ቁጥር 3 ላይ ደግሞ በርሱ ህይወት ነበረች ህይወትም የሰው ብርሃን ነበረች ብርሃን በጨለማ ይበራል ጨለማም አላሸንፈውም ስለዚህ ይሄ ጨለማ የማያሸንፍ በልባችን ውስጥ ያለን ጨለማ አጥፍቶ በብራ በራሱ ማንነት ጢም አድርጎ የሚሞላው ጌታ መጥቷል። ስለዚህ በርሱ ሕይወት ነበረች፣ መጥቶ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር። በአለም ነበር፣ አለምም አላወቀውም። ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹም አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ሰው ኢየሱስን ሊቀበል ይገባዋል። ክርስቲያን ነኝ የሚለውን ይሄ እንደዚህ ወርሽ ከዚያም ጠጭ አያስፈልግም። ሰው በግዱ ኢየሱስን ሊለማመድ፣ ኢየሱስን ሊያውቅ ይገባዋል። እና ጌታ ኢየሱስ ወንድሜ ይባርክህ፣ ጸጋውን ያብዛልህ፣ ብርሃኑን ያብዛልህ። ሰላም ሁኑልኝ። አሜን፣ አሜን፣ አሜን። ሰላሙን እናንተ ይምሽሽ። በጣም አመሰግናለሁ። እሺ እሺ፣ ተባረኩ ጸጋ ይብዛላችሁ። ምናልባት ሌላ ኦርቶዶክሳዊ ካለ መቀበል ሌላ ኦርቶዶክሳዊ ካለ ኦርቶዶክሳዊ የሆነው በእምነት ድኛለው የሚል ሰው ካለ ኦርቶዶክሳዊ አንድ ትልጻፍ ኢየሱስ ክርስቶስን በማመን የሚገኘው የዘላለም ሕይወት፣ እባካችሁ አታቃልሉት። ኦርቶዶክሳን አይቅለልባችሁ። በእምነት ብቻ አድኛለሁ ሲባል ኢየሱስ ክርስቶስ በመስቀል ላይ የሰራው ሥራ ብቻውን ያድናል እያለ ያለ ነው እና አይቅለልባችሁ። ዋጋ ተከፍሎበታል። ብቻውን በቂ የሆነው ለዛ ነው። ጌታ ዋጋ ከፍሎበታል የነፍስ ዋጋ ከፍሎበታል። ደሙን አፍስሶበታል ራሱን ሰውቶ ምን ሊበቃ ይችላል ወገኖች? የጌታ መስዋዕትነት እሱ የከፈለው ዋጋ እናንተን የዘላለም ሕይወት ካላሰጠ ሌላ ምን አለ? ለምታውቁት ነው። ስራችን የምኑ ነው እንደዚህ? የዘላለም ህይወትን ዋስትና ሊሆን የሚችለው እኮ ምንም ነገር የለም ከኛ የሆነ ማለት ነውና፣ ከጌታ የሚበልጥ ከጌታ መስዋዕትነት የሚበልጥ ለማናችንም የለንም ወገኖች፣ ለማናችንም የለንም። እግዚአብሔር ሊረካበት የሚችል ህይወት እኮ ያለው ከመካከላችን ማንም የለም። በዛ አይነት መጽሐፉ ሁሉ ኃጢያትን ሰርቷል የእግዚአብሔርም ክብር ጎድሎታል የሚለው የእግዚአብሔር ክብር ያልጎደለው ማንም የለም። ኢየሱስ ክርስቶስ በመስቀል ላይ የሰራው ስራ በቂ ነው ወገኖች፣ በቂ ነው፣ ከበቂ በላይ ነው። እሱን በማመን የዘላለም ህይወት ይገኛል። ኢየሱስ ክርስቶስ ጌታ ነው። ይህንን የወንጌል እውነት እንድትቀበሉ በጌታ ፍቅር እናበረታታችኋለን። ዋሳ አይነካችሁ። ምንም ነገር ምንም ነገር ሳትሆኑ ገና ኃጢአተኞች ሆናችሁ በክርስቶስ ኢየሱስ በማመናችሁ እግዚአብሔር ልጅነትን ሰጥቷቸዋል፣ አጽድቋቸዋል፣ አድኗቸዋል። ይህ የወንጌል እውነት ነው። የሆነ ነገር ካልነካህ አትድንም ምናምን የሚለው የእግዚአብሔር ሐሳብ የሌለበት እግዚአብሔር ቃል ያልሆነ የሰው ትምህርት ነው እና እውነተኛ ወንጌል ግን በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት አለው የሚለው የአምላክ ቃል የታመነ ነው እና ይህንን የአምላክ ቃል እመኑት። ምንም ስራ ብትሰሩ ከእግዚአብሔር ሐሳብና ከእግዚአብሔር ፈቃድ የበለጠ የእናንተ ነገር ሊጎላበት የሚችልበት ምንም ነገር የላችሁ። ወላጆች በልጁ በክርስቶስ ኢየሱስ የሚያምን የዘላለም ህይወት እንዲኖረው አንድያ ልጁን ሲሰደስ እንደዚ ዓለምን የወደደው እግዚአብሔር አምላክ የምንሰራው እሱን የምናስደስትበት ህይወት እንደሌለን ስለገባው ስለተረዳ ነው እና ይሄ እግዚአብሔር ጸጋ የሚያደረው በእምነት ብቻ ነው። ሌላ የመዳኛ መንገድ የለም። ኢየሱስ ክርስቶስን አምናችሁ እስከ ዛሬ ድረስ ታልወሰናችሁ ደግሞ አምናችሁ እንድትድኑ በጌታ ፍቅር እናበረታታችኋለን። ወንጌል ስለ ኢየሱስ ክርስቶስ ጥምቀት ወንጌል ሆኖ አያውቅም። ወዳጆች አንድም ሐዋርያ በየትኛውም የመጽሐፍ ቅዱስ ክፍል ላይ ሰው እንዲድን መጀመሪያ መቁረብ አለበት ብሎ አስተምሮ አያውቅም። ቤተክርስቲያናችሁ ናት እንደዛ የምታስተምሩ። መጀመሪያ መቁረብ አለበት የሚል ትምህርት የለም። ሰው በክርስቶስ ኢየሱስ ካመነ ስጋና ደሙን በላ ማለት ነው በእምነት ኢየሱስ ክርስቶስን በልብ ላይ ስለመሾም ነው የሚናገረው መጽሐፉ እና እውነተኛውን የጸጥ ወንጌል ክርስቶስ ኢየሱስን በማመን የዘላለም ሕይወት እንድታገኙ ለጌታ ፍቅር እናበረታታችኋለን። እግዚአብሔር ይባረግ። ወንጌሉ ይሄ ነው። ጸጋና ሰላም ይብዛላችሁ። ትንሽ ውጭ ነኝ። ከዚህ በላይ መቀጠል አልችልም። ጌታ ቢፈቅድ እና ብንኖር ማለት እንገናኛለን።